ምንም እርግጠኛ የሆነበት ነገር ሳይኖር ምን ማድረግ እንችላለን? አንቺ ማርፈሽ ብትቀመጭ ይሻልሻል ሌሊ። ቀጣይ ከዚህ ቤት ምትጠፊው አንቺ እንዳትሆኝ ተጠንቀቂ። እሽ፣ እሽ። ጥሩ እናንተ ተቀመጡ፣ እኔ አደይን በራሴ መንገድ አገኛታለሁ። ሌሊ፣ በቃ ምንም እንዳትለይ ነገር

ኦ፣ ዳዊት ነኝ። ምን ነው አዲስ ነገር አለ እንዴ? ምን እኔ አላምንም። ፍቅር እስኪ ታይ፣ እንደዚህ ነገር ለምን የምታስቢው? እንደዚህ አስተሳሰብ አንቺን ይጎዳሻል፣ አይጠቅምሽም

ፖሊሶች ምን እያልሽ ነው? አለ ይሄ ሰውዬ እኮ ሊዱን አግቶ ለሳምንታት ያቆያት ሰውዬ እኮ ነው። አንቺንም ይዞ የሸጠፋ ሰው እኮ ነው። እንዴት ነው ለዚህ ልጅ የምትከራከርለት? እዚህ ምን ልሰራ መጣ? ዲ ፕሊስ በእናትን አውል ምንም እንዳታደርገው። ምንድን ነው ምት? አንቺም ለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ? ለዛ

እኳሽ በፍ መ ከእነዛሽ ጨምርሻለሁ። አዴ ወርቂቱ ነሽ ትሆነ ደህና ስልሽ ለምንድን ነው እንደመታችኝ? አዴ ምን አድርገሻት? ፍቅረኛ ስለነካው ብር በጣም ይቀጣ ግን ተራና ክብሬን የሚነካ ንግግር ስለተናገረችኝ ነው። እሺ እህት ሊዱ አውቃ ሊሆን ይችላል እንጂ አስተዋይ ሴት ናት። የምርሽና? አዴ አዎ፣ ሊዱ ከኔ በላይ ብዙ ነገሮች ታገናዝባለች። እንደው ምን ነኝ ቆይ ትንሽ እንኳን አታፍሩም? ሴትነታችሁን ሸጣችሁ ለዛ ላይናወል ስትከረከሩ፣ ስለምን ሴትነት ነው የምታወሩ? ሴትዮ ያምሻል። እኔ በቃ ላይሽ አልፈልግም። ውጭልኛ። እንደዚህ ፈረት መሲኝም ነበር ሊዱ። ሰው ግን በጣም ይገርማል። ለካ ከላይ ከላይ እያስመሰላችሁ ስራችሁ ሌላ ነበር። ሴትዮ የራስሽን ነገር አቀባጥርብኝ ሽ ልረፍበት። ቤዛ ውጭልኝ። እንዴት አይደክምሽ? ናወል አቅፎ እስኪ ያስቀምድሽ ድረስ ወራዳ። ትንሽ እንኳን አታፍሩም? ደስ ቆማችሁ ስትከረከሩ፣ ቤዛ ምን ዋሻው እውነቱ ስንነገር ሸው አንቺ ምን አይነት አንቺ፣ በቃ ውጭልኝ። ቆይ እንዴት ምን ይሄ ሁሉ ነገር ላይ ሲሆን ዝም ያልሽው? እኔ አደይን እንጂ አንቺ ምንም እንድትደረግ አላደረግኩም። ከአንቺ ውጭ እዚህ ቤት ያለነውን ሴቶች በጠቅላላ ሸጣሽን ነበር፣ ውሸታም። ጉድሽን ያልሰማዋልሽ መሰለሽ? እስቲ ይህን ከአንቱ ግምት ሽንታይ፣ ና ናኦል፣ በምን አስፈራርቷችሁ ነው እንደዛ ስትከራከሩለት ነበር? ላይ አንቺ በደንብ ታውቂዋለሽ። አልገባኝም ልብ ቢኖርሽ ኖሮ ድሮ ትረጁ ነበር አንቺ ግን እያስፈራራሽ ለራስሽ ጥቅም ተጠቀምሽበት በጣም ከንቱ ነሽሽ ከንቱ መሆን ቆየኝ ና ሊዱ እስኪ ንገሪኝ እኔ ናኦልን ያልተረዳሁት ምንድን ነው ናኦል ዛኔ ሲጨቃጨቃት የነበረችዋ ሴት ብሌኑ ናት ማለት አልገባኝም በአሁኑ ዝም ያልኩሽ እንዳይመስልሽ ፍቅር ለደረሰብኝ ነገርና ላደረግሽ ነገር ዋጋ አስከፍልሻለሁ ታይ እኔ አንቺ ላይ አስቤ ያደረግኩት ነገር የለም ሰላም የተከበራችሁና የተወደዳችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። ተወዳጁ ልባን ተንጣዩ አደ ተለቋል ማለት ነው። እንግዲህ አደይ እና ሊዱ ወደ ቤት ተመልሰዋል። እንግዲህ ሁሉም ነገር አብቅቷል ማለት ነው። እናውል እንግዲህ እንደዛ ወንጀል ውስጥ ገብቶ ለነሱን ለማዳን እነሱን ለማትረፍ እንግዲህ ብሌን የምትባል ፍቅረኛ እያለ ስለነበረ እሷን ለማትረፍ እሷን ለማትረፍ የነበረው ግብግብ እንግዲህ ዛሬ መቋጫውን አግኝቷል። እንግዲህ አደይንና ሊዱን አግቶ እንደነበረ እነሱንም ለባለ ሀብት ትሸጣቸው እንደነበረ እያየን ነበረ በስከዛሬው ክፍሎች ማለት ነው። እንግዲህ ናኦል እሷን ለማትረፍ የመጨረሻው ምዕራፍ ላይ እያለ ስልክ ተደውሎ እሷ እንዳረፈች ሲጠብቃት የነበረው መስዋዕትነት ሲከፍለላት የነበረ የነበረችው ልጅ እንዳረፈች ተነገረው። እንግዲህ እነ ሊዲያ ፊትም ከአሁን በኋላ ከዚህ በላይ አስቸግራችሁ አልፈልግም፣ ወደ ቤታችሁ መሄድ ትችላላችሁ። በቃ ስታገልላት መስዋዕትነት ከፍላላት የነበረችው ልጅ ህይወቱ አልፏል። እናቴንም እሷንም አጠው በማለት በተሰበረ ልብ እንግዲህ በሰላም ወደ ቤታቸው መልሷቸዋል። እሱንም እንግዲህ ሊዲያ እንግዲህ በጣም ቀመጥና በጣም ሰዎችን ማትረዳ ልጅ ነበረች ሊዲያ ዛሬ ግን ሁሉም ተረድተው የእውነት ለፖሊስ ራሱ አሳልፈው አልሰጡትም። ሊዲያን አቅፎ እንግዲህ ግሯን ተሰብራ ነበረ ወደ ቤት ይዟት መጥቷል። እንዴት እዚህ ትደርስ ትመጣለህ እያሉ እንግዲህ እሱም ይቅርታች ይቅርታችሁን እፈልጋለሁ፣ ይቅርታ አድርጉልኝ በማለት እንግዲህ ይቅርታ ጠይቋቸዋል። እንግዲህ አንቆ ይዞት ነበር። እንዴት ወደ ፍር ነው እዚህ ድረስ የመጣውኸ ሲለውም እንግዲህ ሊዲያ ወንድሜ እና ኦልን እንዳትነካው እና ኦልን ምንማት በለው ምን ማትበለው እኔ በራሴ ነኝ እንትሪ ያልኩት እኔ በራሴ ነኝ የጠፋሁት፣ ስትልም ነበረ እንግዲህ። በኋላም እንዴት እንደዚህ ትከራከሩለታላችሁ እያሉ ነበረ ነዴብ ምን ነበልኩትም በኋላም ነው እንግዲህ ፖሊሶች ሁሉን ነገር አውቀዋል እኮ። እንዴት እንደዚህ ታረጋላችሁ? ሲልም በኋላም እንግዲህ አደይ ምን ማትበሉ በቃ ያለው ነገር ይሄ ነው፣ በሰላም መተናል ብለው ነገሩን አሳልፈውታል። በዛ ግን ተንጨርጭራለች። እነሱ ነው መቀጣት አለበት ስላለች ማለት ነው። እነሱ ለነሱ አዝናላቸው ሳይሆን ይመስለኛል የሆነ የጎደላት ነገር የቀረባት ትጠቀምበት የፈለገችው መረጃ የራሷን ስትራቴጂ ማስኬድ የፈለገችበት ሲስተም ፈልጋ ነው እንጂ እንደዚህ ለእነሱ ተቆርቁር አይደለም። ሴትነታችሁን ሽጣችሁ ያመጣችሁት ብር እንዴስ ነው እያለች እንግዲህ አደይን እንደዛ ስትጋፈጣት አደይ በጥፊ ደርገማታለች። ስርአት ሽንያዢ ክብሬን የሚነካ ነገር ካሁን በኋላ እንዳትናገሪ ስትላትም ካነሰሽ እደግምልሻለሁ ብላ እንግዲህ ልደግማ ስትል ባርኮት ይመጣና ምን ተፈጥሮ ነው ሲላቸውም እንዴት ለናኦል ትከራከራላችሁ እያለች ነበረ እንግዲህ። ቤዛ በዚህ ሁኔታ ተንጨርጭራለች አደይና ሊዱ ግን ተረድተውታል። ፍቅር ግን እስከ ዛሬ አንቺ ያስፈራራሽ ነው እየተጠቀምሽበት። ናኦል ምንም አይነት ወንጀል አልሰራም። ስለዚህ ለእያንዳንዱ ላረግሽብኝ ነገር ዋጋ አስከፍልሻለሁ ብላታለች ሊዲያ። እንግዲህ መጨረሻው ምን ይሆን? በእርግጥ አደይ ናኦልን ይቅር ታብለዋለች? ይቅር ብለዋለች። ምናልባት ፈጣሪ ለምክንያት ነው እኛን እህቶችን እንድታገኝ ብሎ ነው። ስለዚህ ቅርብ እያለሁ ብለዋለች። ቀጣይ ክፍል በግ